ስንኙ ጠላዕ አልበድሩ ዓለይና ሚን ሰንየት ልወዳዕ ይላል አሉ። ሰንየት ልወዳዕ ከመዲና በመካ አቅጣጫ አይደለም ያለው አሉ። ምክንያቱም መልእክተኛው ሰለላሁ ዓለይህ ወሰለም ወደ መዲና የመጡት በደቡብ አቅጣጫ ነው። መልእክተኛው በሰሜን አልመጡም። በሰንየት ልወዳዕ በኩል ሊያልፉ ዘንድ፣ ሰንየትልወዳዕ ለመዲና በሰሜን አቅጣጫ ነው ያለው። ይህ የማይገናኝ ነገር ነው ሲሉ ይህን ፈትዋ አጠቃለሉ ማለት ነው። ስለዚህ የአላህ ባሪያዎች ሆይ ሃይማኖታችን የተገነባው በማስረጃ ላይ ነው። ዛሬ ሰዎች የአላህ ቁርአንን ትተው በተለይ ደግሞ እየተከፈቱ ያሉ ቻናሎች አሉ። እነዛ ቻናሎች 24 ሰዓት ሙስሊሙን ቢዚ ሊያደርጉ በዚህ ማስረጃ በሌለው ውድቅ አካሄድ ማለት ነው። የጌታችን የአላህ ቃል ተቀምጦ ነሺዳ ብለው እነዚህ ነሺዳ ባዮች የረሱል ሱና ይታይባቸው ላያቸው ላይ ጺማቸውን የሚላጩ ጺማቸውን ኦ ሚቆረጡ ሱሪያቸውን ሚያዝረከርኩ ወደ ታች መሬት ላይ ሚለቁ ስለዚህ የአላህ ባሪያዎች ሆይ ሃይማኖታችን ማስረጃ ላይ የተገደበ ነው ጠለኣል በድሩ አለይና ለነሺዳ በፍጹም ማስረጃ ሊሆን አይገባም ሙሐዲሶቹ ሸሪአን ጠንቅቀው የሚያውቁት የነገሩን በሸሪአችን ግጥም እንዳለ ነው ግጥም ደግሞ ለነሺዳ ለዘፈን ማስረጃ አይሆንም ማለት ነው ኢስላማዊ የሚል ስም ቢሰጠውም ማለት ነው አሁን ግን ተመልከቱ አፍሪካ ቲቪ ላይ በሉት፣ ዛውያ ቲቪ ላይ በሉት፣ አለ የሚባሉ እራሳቸውን ወደ እስላማዊ ጣቢያ የሚያስጠጉ ቻናሎች በእነዚህ መሰረት በሌላቸው ሀዲሶች የተገነቡትን ነሺዳ እያሉ ኡመት ልእስላምን ያደነቁሩታል። ኡማው ምን ጠምቶት ሲያበቃ የጌታው የአላሁ ስብሓነሁ ወተዓላ ቃል የነቢዩ ሰለላሁ አለይህ ወሰለም ሱና ሐዲት ተጠምቶ ሲያበቃ ለኡማው ምን ያደርጉለታል ማለት ነው እንደዚህ ነሺዳ ያቀርቡለታል ማለት ነው በሙዚቃ የታጀበ በኮምፒውተር የተቀናበረ ከጀርባ አዝማች ያለው ዜማ ያለው ቅኔ ያለው ስለዚህ ሸሪአችን ይህንን ውድቅ ነሺዳ አያቀውም ይህም ሐዲት ውድቅ ነው ማስረጃ ሊሆን አይችልም ለነሺዳ ባረከላሁ ፊኩም ለሰዎች አሰራጩት ከነሺዳ ከመንዙማ ከእነዚህ የጥመት መንገዶች ይርቁ ዘንድ ማለት ነው እስላማዊ የሚል ቅብ እየተቀቡ እስላማዊ ያልሆኑ